የዛሬ ዓመት ገደማ መተን ነበር። አሶሳ ያኔ የከተማው ገጽ ዛሬ ያየነውን መልክ አልያዘም፤ እና ከተማው ትንሽ ባለው ኢኮኖሚክ አቅም እንዲሻሻል ነበር አንዱ ንግግራችን። ከዚህ አንጻር የክልሉ አመራሮች እና የከተማው ከንቲባ በጣም ጥሩ የሚባል ጅማሮ ጀምረዋል። ገና ነው፤ ብዙ ስራ ይፈልጋል። ግን አምና ያየነውና ዘንድሮ ያየነው አሶሳ በጣም የተለያየ ነው። የኮሪደር ትሩፋት የኮሪደር ኢምፓክት ከዋና ከተማችን ወጥቶ በሌሎች ከተሞችም መታየት ነው ጀምሮ ይታወቃል። አሶሳ ላይም የመጣ ውጤት እጅግ አስደሳች ነው። ሌሎች ተያያዥ ጉዳዮች ያየናቸው አሉ። እነሱም በዚያ አግባብ የሚወሰዱ ናቸው። እኔ አሁን ባለው ደረጃ በጣም ደስ የሚል ነው። በቃ ለመዝናናትም ሆነ ለሁሉ ነገር ለእይታ ምርጥ ነው። ቀጣይ አሁን ዛሬ እኔ ብቻ ነው የመጣሁት። ቀጣይ ባልተቤቴ ጋር መጥቼ ለመዝናናት በጣም ፈልጋለሁ። ከጓደኞች ጋር ነው። ከጓደኞች ጋር ነው። ቀጣይ ደግሞ ቀጣይ ደግሞ ባልተቤቴ ጋር መጥቼ በዚህ መዝናናት ፈልጋለሁ። ለዚህ በዚህ አመት እንሰራለን ብለ ያለ የመጀመሪያ ፌዝ ኮሪደርም የመጀመሪያ ፌዝ አስፋልትም የመጀመሪያ ፌዝን አጠናቀናል። ያለንበት ይሄ የሞተር አልባ የሳይክል ከዚህ በኋላ እንደ ሀገርም ምንሸት ይጥረግ ያለው ሰዎች ያለ ምንም ስጋት ያለ ምንም ችግር ባለሞተረኛውም ሞተር አልባ ሆን በየራስ መስመር እንዲሄድ በቀይ መስመር ያየን ያለ ነው። የሳይክል መንገድ ነው። ቀጥሎ ያለው ይሄኛው የእግረኛ መንገድ ነው፣ በራሱ ጊዜ የሚሄድበት። ቀጥሎ ወደዛ ያለው ደግሞ አሁንም አረንጓዴ ልማት ነው። አረንጓዴ ልማት ጋር እነዛ ያው ችግኝም ይዘዋል ወንበርም ይዘዋል። ኋላ ወንበር ስትደርስ ያለበት ሁኔታ ነው ያለው ሰዎቹ ወጣ ብለው አሁን ሰዎች ይዘው ወጣ ብለው አሁን ትንሽም ትልቅም በቤተሰብም ሕጻናት ይዘው አሁን ይተዝናናል። የቀይ መስመር ነው የሳይክል የቀይ መስመር የሳይክል ነው። ትናንት ጭቃ ነበር፣ ዛሬ ግን ውብ ሆና በጣም ተደስተንባታል። ጽዳትም አሁን ያለው ህይወት በጣም ያስደስታል። ከዚህ በኋላ ያለንን ህይወት ልክ እንደ ጽዳው እኛም ጽድት ብለን መኖር ነው የምንፈልገው ማለት ነው። የከተማን ገጽታን ለመቀየር የክልሉ መንግስት በአቀደ ውስጥ በተሰራው ሁኔታ አንዱ ማህበረሰብ ይሄን ገጽታ እያየ እንደ በምታየው ሁኔታ ሰው የተዝናናል። ይሄ አንዱ የእርካታ ነው። የማህበረሰብን ወይም የህዝብን ፍላጎት የመሰረተ ልማት የመልማት ፍላጎት አንዱ የመለሰው የቀየረበት ጅምር ነው። በዚህ ጎልደን ሲቲ የሚለው የከተማውን ስያሜ የተሰጠበት በዚህ ጎልደን ሲቲ ብሎ በክልሉ ከፍተኛ አመራር የተሰየመው፣ በዚህ ውስጥ እጅግ የምናመሰግነው የክልሉ ከፍተኛ አመራር ጠዋትም አያርፉም፣ ቀንም አያርፉም፣ ማታም አያርፉም። ኮሪደር መንገድ ላይ የማቆም መኪና ነው የሚከለክልን በየራሳቸው ለመኪናዎቹ ማቆሚያ አሽከርካሪን ምቾት የሚነሳ ሳይሆን ምቾት እንዲሰጥ ተብሎ የተደረገ ነው። ስለዚህ ይሄ አንዱ የፓርኪንግ ነው። ቀጥሎ ያለው አሁን ፊት ለፊት የሚታየው የዓይነ ስውራን ነው ይሄኛው። አዎ፣ ይሄኛው ልክ ለእነሱ ዓይነ ስውራን መስመር፣ ሌሎቹ በራሳቸው እግረኛ መንገድ ሲጓዝ ዓይነ ስውራን በራሳቸው የምልክ መንገድ ልክ በራሳቸው ዲዛይን የተዘጋጀ ስለሆነ ሁሉም ቦታ ላይ ብትሄድ ስለዚህ ኢንክሉሲቭሊ ሁሉን ያካተተ ዓይነ ስውራንም ሌሎች አሁን የአካል ጉዳተኞች ያሉንም ወደ መስመር ወጦ መሄድ የሚችሉበት ሁኔታ ያካተተ ነው። ስለዚህ ህጻናትንም አረጋውያንንም መንገዱ ራስ ምቹ አድርጎ ለትራንስፖርት ብቻ ሳይሆን ለሰው ለእንቅስቃሴ ምቾት እንዲሰጥ ተደርገው ነው የተሰራው እና ይሄ አሁን ስታይ ወደ ኋላ ዞር ብትልም በመዝናናት ዙሮ በኢተማ አየለም እንደዚህ የከተማ ገጽታ መቀየር የሚለው ማህበረሰብ አጠቃላይ በየጊዜ የሚሰጠው ሀሳብ ይሄ ስለሆነ መንግስት እሰራ አለው ከተማን ቀይር አለው ብሎ ካቀደው አንዱ ይሄን፣ ስለሆነ ገና ይሄ ጅምር ነው።